ስንቶቻችን በሀገራችን ኢትዮጵያ ትልቁ ሐይቅ መገኛ ስለሆነችው ኢትዮጵያዊት ከተማ የምናውቀው? ሰላም። ዛሬ ከመዲናችን አዲስ አበባ በ565 ኪሎ ሜትር ርቀት ላይ ስለምትገኘው በ13ኛው ክፍለ ዘመን መጀመሪያ አካባቢ እንደ ተቆረቆረች የሚነገርላትን በብዙ ታሪካዊና ሃይማኖታዊ ባዎቿ የምትታወቀውን የአማራ ብሔራዊ ክልላዊ መንግስት ቀመጫን ውቢቷን ባህር ዳር ከተማ እንገኛለን። አጼ ሰርጸ ድንግል ታቦቱን የት እና ኑረው ተብሎ በተጠየቁ ጊዜ ባህሩ ዳር ማለታቸውን ተከትሎ ከተማዋ ባህር ዳር በመባል መጠራት መጀመሯን በአፈ ታሪክ ይነገራል። ወይና ደጋ የአየር ጸባይ ያላትና ና ውብ አረንጓዴ ተፈጥሮ የተላበሰችው ባህርዳር በኢትዮጵያ ትልቁ ሐይቅ ጣና መገኛ ስትሆን ይህም ሐይቅ ደጋ እስጢፋኖስ፣ ከብርሃን ገብርኤል እና እንጦንስ ኢየሱስን ያሉ 21 ጥንታዊ ገዳማትን በደሴት አቅፎ የያዘ ሐይቅ ነው። ባህርዳር ከተማ የሰማዕታት ቤተ መዘክር፣ የጢስ አባይ ፏፏቴ፣ ታሪካዊ ቅርሶች፣ የአቡነ ሰላማ ና የሌሎች ነገስታት የመቃብር ስፍራዎች እንዲሁም ጥንታዊ ብራናዎች ወስጧ ይገኛሉ። ቢቷ ባህርዳር ከተማ በኢትዮጵያ ትልቁና ለቱሪስት መዳረሻ ከሆነው ከጣና ሐይቅ ከሚገኘው ጣፋጭ አሳ በተጨማሪ ፈቃድም አፋጭ ማርና ቅቤ እንዲሁም ደግሞ በልዩነት ተከሽኖ በሚሰራው ሽሮ የምትታወቅ ከተማ ናት።